የአካም አካም ባዮች ፖለቲካ በአስገራሚነቱ ቀጥሏል። ካድሬዎች ኢሬቻ የህይወታችን ዋስትና ነውም እያሉ ነው። በኦሮሚያ ድሮን ለኢሬቻ ማድመቂያ፣ በአማራ ክልል ድሮን ለነፍሰ ጡር መጨፍጨፊያ መሆኑም የአገዛዙን ፍትህ ጠልነት ማሳያ ተደርጎ ተወስዷል። ብልጽግና ሲና በረሃን ጨምሮ የእኛ ነው የሚሉት የኢሬቻ መሪዎች ሰማዩን በድሮን ምድሩን በፈረስ ተቆጣጥረውት አዲስ አበቤ ቤት ተዘግቶበት መዋሉን ቀጥሏል። ገጽታ ታበላሻላችሁ የተባሉ የቀን ሰራተኞች በጅምላ ታስ በወረርሽኝ እየሞቱ ነው። ሰላም ጤና ይስጥልን። ውድ የብላክ ላይን ሚዲያ ቤተሰቦቻችን ልዩ የትንታኔ መረጃ ይዘን ብቅ ብለናል። እስከ ፍጻሜው ተከታተሉን። መቼም ወደ ኢትዮጵያ ፖለቲካ ወንበር የሚመጡ ሹመኞች ብዙዎች ማንነታቸው ተፍቆ የአሸነፈ በመሰላቸው ኃይል የተገነባ ነው። በኢህአዴግ ውስጥ ህወሀት ገናና በነበረበት ወቅት ቦርጫም ካድሬ ሁሉ ክብ ሰርቶ እየተሽከረከረ ለአሸንዳ ሲጨፍር ማየት የተለመደ ነበር። ትግረኛ ለማውራት የሚኮለታተፈውም ብዙ ነበር። አንዳንዱም ትግረኛ ስለማልችል ነው እንጂ በእናቴ እናት በሚስቴ በአክስቴ ትግሬ ነው የሚለውም ቤት ይቁጠረው። የካቲት 11 ቀን የህወሀት የምስረታ ቀን ሲከበር ካድሬ ሁሉ በረባሶ በቁምጣ ሽርጥ አገልድሞ በኢቲቪ ለመታየት ወረፋ ይጠብቅ ነበር። እንደ ዛዲግ አብረሃ አይነት ፖለቲከኞች የህወሀት ማዕከላዊ ኮሚቴ አባል ነበሩ። ይሄ ብቻ ሳይሆን አቶ መለስ እያለ ሰማሃል መለስን ለማግባት ኦቦይ ስብሀትን ዶክተር ቴዎድሮስ አድሃኖምን ሽምግልና መላኩ ታውቆ ነበር። በዚህ ሂደት እያለ አቶ መለስ ነሐሴ 14 ቀን 2004 ዓ ምት ሞተ። የአቶ መለስን ሞት ተከትሎ ሽምግልናው ፈረሰ። አቶ ኃይለማርያም ደሳለኝ ጠቅላይ ሚኒስትር እንደሆነ አቶ ዛዲግ ልጅህን ዳርልኝ ሃይማኖቴም ወንጌል ዜላዊ ነኝ አለ። ሚስት ከመቀየር ሃይማኖት እስከመቀየር ደረሰ። ከዚያም አቶ ኃይለማርያም ተሽሮ አብይ ሲመጣ ወይዘሮ ቃል ኪዳን የተባለች ባለቤቱን ፈቶ ሌላ ገባ። ይህን ሁሉ የምንለው ለአቶ ዛዲግ በተለየ መንገድ ኃጢአት ለመጨመር አይደለም። ሌላው ካድሬም ከዚህ የተለየ ታሪክ የለውም። ለዚህ ሁሉ መንደርደሪያችን የሰሞኑ የኤሬቻ በዓል አከባበርን አስመልክቶ የታዩ ጉዳዮችን ለመዳሰስ ነው። እነ አብርሃም በላይ ከህወሀት ወደ ኦህዴድ በሞጋሳ እንደሄዱት ሁሉ ብዙዎችም አካም አካም ማለትም መርጠዋል። ባህልን መጋራት ማክበር፣ ማድመቅ፣ መለመድ ያለበት ሀቅ ነው። ይሄን ለመተቸት በፍጹም አንሞክርም። ነገር ግን ባህል ለማክበር ሳይሆን ለመታየትና ለመሾም የሚደረገውን መፍጨርጨር ለመመልከት ታሳቢ አድርገናል። የአዲስ አበባ ነጋዴ ተገዶ ከ250 ሚሊዮን ብር በላይ ወጪ አድርጓል። ለኢሬቻ ያለዋጣ የቢዝነስ ተቋም ይታሸግበታል፣ ይታሰራል። በዚህ ምክንያት ከትንሽ እስከ ትልቅ ነጋዴ ከ10 ሺህ እስከ 10 ሚሊዮን እንዲያወጣ ተፈርዷል። የፌዴራል መንግስት ደግሞ ከ170 ሚሊዮን ብር በላይ ወጪ አድርጓል። በጠቅላላው 574 ሚሊዮን ብር ኢሬቻን ለማክበር የተመደበ ሲሆን የውጭ ሀገራት ዲፕሎማቶች ሁሉ ጥሪ ተደርጎላቸዋል። የአሜሪካን ኤምባሲ ጨምሮ ሁሉም ኤምባሲዎች የጥሪ ወረቀት ደርሷቸዋል። የኬንያና የጅቡቲ መሪዎችም ጥሪ እንደተደረገላቸው ታውቋል። ኢሬቻ ብሔራዊ በዓል ነው የሚል ፕሮፖጋንዳንም አገዛዙ አስተላልፏል። ይህንን ፕሮፖጋንዳ ተከትሎ አካማ አካምባዩ የመድረኩን ድባብ ተቆጣጥሮ ሰንብቷል። ጠቅላይ ሚኒስትር አብይ አህመድ እኔ ኦሮሞ ስለሆንኩ ለመሾም አካም አካምባዩ በስቷል ሲል በቀጥታ በምክር ቤት ተናግሮ ነበር። እንደተባለውም ሆነ የአየር ኃይል ለአድዋ ለዘመን መለወጫ ለአርበኞች በዓልና ለመሰል ብሔራዊ በዓላት ድሮንን ለማድመቂያነት አልተጠቀመም። ለኢሬቻ ግን ከደቡብ ኮሪያ የቴክኖሎጂ ተቋም ጋር ውል በመያዝ በርካታ ድሮኖች ለኢሬቻ ትርኢት አሳይተዋል። ይህ ትርኢት አብይ አህመድ አራት ኪሎ እስካለ ድረስ ሊቀጥል ይችላል። ከዚያ በኋላ ከመቀሌ ወይ ከባህር ዳር፣ ከጅጅጋ ወይ ከአሶሳ፣ ከሐዋሳ ወይ ከሰመራ ሌላ ጠቅላይ ሚኒስትር ከተሾመ ኢሬቻ በድሮን አይከበርም። ዘንግ ለብሶ ጥቁርና ቀይ ቀለም ያለው ሸማ ከዘንግ ጋር ይዞ አካም አካም የሚል ካድሬም አይኖርም። ባህልን ከፖለቲካ ጋር ማጋባት ዘላቂነት የለውም። አስገድዶና ተጭኖ አክብሮ ማለትም ጥላቻን ያሳድራል። ኢሬቻ አጠቃላይ የአባገዳ ሥርዓት በባህልነቱ መከበሩ ላይ ማንም ጥያቄ የለው ትችት የሚያነሳውም ኢሬቻን ታኮ ስላለው የማሽቃበጥና የማስገደድ ፖለቲካ ነው። አካም አካም ፖለቲከኞች መካከል የቤኒሻንጉል ጉሙዝ ሴቶችና ሕጻናት ቢሮ ኃላፊ ወይዘሮ አለምነሽ ባስ የኦሮሞ ሕዝብ የለውጡ ሐዋርያ የአንድነታችን ኃይል የመኖራችንም ትርጉም ስትል በይፋዊ የፌስቡክ ገጿ ላይ ጽፋለች። ካድሬዋ የመኖራችን ትርጉም ኢሬቻ ነው ስትል በይፋ ህልውናዋን ለዋቄፈና ሰጥታለች። ወይዘሮ አለምነሽ ሕይወት ያለ ኢሬቻ ባዶ ናት ስትል የወንበር ማስጠ መጠበቂያዋን ጽፋለች። ካድሬዋ አብይ ተነስቶ ሌላ ቢሾም ይህን ጽሑፍ ስታነሳው ሰዓታት አይወስዱባትም። ለአቶ መለስ ዜናዊ ፎቶ በየትራሱ በየፌስቡኩ ግድግዳው ያደረገ አሽቃባጭ የአቶ መለስን ፎቶ አውርዶ ጁንታ ብሎ መሳደብ የጀመረው አብይ መምጣቱን ተከትሎ ነበርም። የቀንጅብ የኢትዮጵያ ካንሰር አረሞች፣ ተምቾች የተባሉ ህወሀቶች በአብይ ጊዜ ሲረገሙ ያየ፣ በኢህአዴግ ጊዜ ግን ህወሀቶች የጀግንነት የውሃ ልክ ተደርገው ይሳሉ ነበርም። ልዶ አድጎ እኔ ኦሮሞ ነኝ የሚለው ሚኒስትር ዶክተር አብርሃም በላይ እንኳን ለኢሬቻ አደረሳችሁ ያለው በኦሮምኛ ነው። በአማርኛም ከታች አስቀምጧል። ልክ ሽመልስ አብዲሳ እንደሚጽፈው ማለት ነው። የአካም አካምባዮች ምኞት ከአዳነች አቤቤና ከሽመልስ አብዲሳ በልጦ መታየት ነው። ዶክተር አብርሃም በላይ በኢሬቻ ልጥፉ ዋቃ ኢትዮጵያን የባርክ ዋቃ ኢትዮጵያውያንን ደምሮ ያበለጽጋል የሚል ትርጉም ያለው ሀሳብ አስተላልፏል። የራሱን ዘመዶች ጨምሮ ወደ አንድ ሚሊዮን የትግራይ ተወላጆች ሲገደሉ ሲሰቃዩ ሲታሰሩ በዝምታ ያለፈው ዶክተር አብርሃም በላይ ኢሬቻ የኢትዮጵያ መዳኛ ነው ሲል ጽፏል። ዶክተር አብርሃም በላይ የትግራይ ጊዜያዊ አስተዳደር ርዕሰ መስተዳደር የነበረ ሲሆን አሸንዳን ለኢሬቻ ያህል ለመግለጽ አቅም አልነበረውም። መቼም አድርባይነት ክህሎት ሲሆን የሆንከው ይልቅ ሰው የሆነውን መተወን ቀሎ ይታያል። ብልጽግና ከመጣ በኋላ በአዲስ አበባ ኢሬቻ መከበር ጀምሯል። በዘንድሮው ኢሬቻ የአዲስ አበባ መንገዶች ተዘግተው የጎዳና ተዳዳሪዎች ታስረው አዲስ አበባ ለኢሬቻ አክባሪዎች ብቻ ትሆናለችም። በአዲስ አበባ በሚገኙ የፌዴራል ማረሚያ ቤቶች ወረርሽኝ ተነስቶ አስር እስረኞች ህይወታቸው አልፈዋል። ነገር ግን አጀንዳ እንዳይሆንና የኤሬቻን በዓል ያቀዘቅዛል በሚል አስከሬን እንኳን ለቤተሰብ አልተሰጠም። ባለፉት ሁለት ሳምንታት ከአዲስ አበባ ከተማ ታፍሰው የተወሰዱ ከ10 ሺህ በላይ ወጣቶች በቃሊቲ ውሃ ልማት ጀርባ በአንድ ትልቅ መጋዘን ውስጥ አስረው ይገኛሉ። አብዛኞቹ የታሰሩት አማራዎች፣ ትግራዮችና ኤርትራውያኖች ናቸውም ተብሏል። በሰሜን ወሎ ዞን አገዛዙ የደረሰበትን ሽንፈት ተከትሎ የሰ ሰሜን ወጣቶች ማሰሩን ቀጥሎበታል። የእስሩ ምክንያት ደግሞ ኢሬቻ ላይ ሁከት ለመፍጠር አቅዷል በሚል ነው። ብዙዎችን አስሮ ኢሬቻን በድሮን የሚያከብረው አገዛዝ በኦሮሚያ ድሮን ለበዓል ማድመቂያ፣ በአማራና በትግራይ ደግሞ የነፍሰ ጡር መግዲያ መሆኑ በእውነቱ አሳዛኝ ክስተት ነው። ኢሬቻ በድሮን ቢከበርም በአዲስ አበባ በማጎሪያ መጋዘኑ ተስቦ በሽታ ተቀስቅሷል። በዚህ ምክንያት በየቀኑ አስር ሰዎች ህይወታቸው እያለፈ ነው። የማረሚያ ቤቶች ኃላፊ ኮማንደር ድሪባ በተቀሰቀሰ ወረርሽኝ ምክንያት የቀኑ ሰዎች እየሞቱ መሆናቸውን ለማረሚያ ቤት ኮሚሽን ሪፖርት ማድረጋቸውን መረጃዎች ጠቁመዋል። ከመስከረም የመጀመሪያ ሳምንት ጀምሮ በአዲስ አበባ የከተማ ገጽታ ታበላሻላቸው፣ የኤሬቻ ድምቀት ታደበዝዛላቸው፣ ኮሪደር ልማት ምልከታ ታጎድፋላችሁ በሚል የታፈሱት የጎዳና ተዳዳሪዎች በቃሊቲ ውሃ ልማት ጀርባ የሰራተኛ ማህበራዊ ጉዳይ ሚኒስቴር መጋዘን ውስጥ ለከፋ ኢሰብአዊና አያያዝ ተዳርገው ህይወታቸው እያለፈ ይገኛል። መጋዘኑ ሞልቶ ተጨማሪ ሸራ ተዘርግቷል። ሁሉም በእስረኞች ሞልቷል። ጠጠር መጣያም የለም፣ ምግብም የለም፣ በቂ ውሃ የለም፣ ሕክምና የለም። ታሳሪዎቹ እየሞቱ ነው። በቀን አንድ ደረቅ ዳቦ ይቀርባል። ዳቦው ሲመጣ ሸራ ውስጥ ያሉት ቀድመው ስለሚወስዱ ወደ ውስጥ ያሉት አይደርሳቸውም። በዚህ ምክንያት ከሶስት ቀናት በላይ ዳቦ ሳያገኙ እንደሚቆዩ የዓይን እማኞች አረጋግጠዋል። የአብይ ኢትዮጵያ እንዲህ ናት። አንዱን አስራ ሌላውን ደግሳ ትጠራለች። ከኢሬቻ ጀርባ ገጽታ ታበላሻላችሁ ውከተት ፈጥሮ ነው የተባሉ ወጣቶች ታስረዋል። ለኢሬቻ ያልከፈሉ ነጋዴዎችም እስር፣ አላመለጡም የኢሬቻ ፖለቲካ ይሄ ነው። አካማካም ባዮች ግን ዋቂ ያድነናል፣ ብልጽግና ያጸድቀናል፣ አብይ ያሻግረናል፣ ኢሬቻ የህይወታችን ዋስትና ነው እያሉ ነው። አገዛዙ በምዕራብ ወሎ ፋኖ ሙስሊም ገደለ፣ ፋኖ ሙስሊም ጠለነው ነው የሚል አጀንዳ መዞ አማራን በአማራ እያተራመሰ ነው። አዲስ አበባ ላይ በኢሬቻ ጎልቶ ለመታየት ሰማዩን ለኢሬቻ ሲል በድሮን አጅቧል። በዚህ እለት ወደ አማራ ክልል የድሮን አሰሳ እየተካሄደ ነው። የአማራ ክልሉ ድሮን ለጭፍጨፋ ነው ለውበትና ለበዓል ማድመቂያ አይደለም። ውድ አድማጮች የዕለቱ ትንታኔ ይህን ይመስል ነበር። እስከ ቀጣይ ቸር ተመኘንም።